ውዴት ትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት መሰዳዳችን ታዳሚያን በያላችሁበት ጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፉት ተከታታይ የዚህ ፕሮግራም ክፍለ ጊዜዎች መጽሐፍ ቅዱሳችንን ከመጽሐፈ ኢያሱ እያጠናን ቆይተናል። ይህ የዚህ ተከታታይ ትምህርት ሰባተኛ ክፍል ሲሆን ከውስጥ ያለው ጠላት የሚል ርዕስ አለው። ወደ ውስጥ ገብተን ከመመልከታችን በፊት ጸሎት እናደርጋለን። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግናሃለን። በአንተ ረድኤት ቸርነት ተጠብቀን ተደግፈን ለዛሬ ስለደረስን፣ ደግሞም በቃልህ ዙሪያ እንደዚህ ስለሰበሰብከን ተመስገን። አሁንም አስተምረን ጌታ ሆይ የተደበቀውን ነውር ሁሉ ከሕይወታችን አንተ ቆርጠን እንድትጥልልልና ለሽንፈት ሳይሆን ለድል እንደተጠራን አስበን በድል ጎዳና ከአንተ ጋር መራመድ እንድንችል እርዳን። የተጻፈው ሁሉ ለትምህርታችን ተጽፏልና ያንን እንድናስታውስም አግዘን በጌታ በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን። እንግዲህ ጥቅሳችን በኤርምያስ ምዕራፍ 17 ቁጥር 10 ላይ ይገኛል። እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራውም ፍሬ ይሰጥ ዘንድ ልብን እመረምራለሁ፣ ኩላሊትንም እፈትናለሁ በማለት እግዚአብሔር ተናግሯል። ታዲያ ምክንያታዊ ባልሆነ የጦርነት ስልት የያሪኮ ግንብ እንደፈራረሰ አይተናል። እንግዲህ በግንብ ዙሪያ ሰባት ጊዜ ተዞሮ በሰባተኛው ቀን ሰባት ጊዜ ተደርጎ እንደገና ደግሞም በጩኸት የፈረሰ ግንብ፣ ይሄ ምንም የሰው እሳቤ ሊያስተውለው እና እንደ ሰውም ደግሞ ምክንያት ሊጠቀስ አይችልም። ግን እግዚአብሔር ያንን አድርጎላቸው ነበር። እስራኤል ከተማዋን ከማረኩ በኋላ በእሳት ጨርሰው እንዳጠፏት ምናያለን። ታላቅ ድል ሆነ። ድሉ የማን ነበር ካልን፣ ድሉ የእግዚአብሔር ነበር። እስራኤል ለዚህ ድል ያበረከቱት ምንም ነገር፣ የጦር ስልት ችሎታ፣ የውጊያ የሚባል ነገር አልነበራቸው። በሚገባ በታሰበበት የጦርነት እቅዳቸው ግን ቀጥለው ለመያዝ በሞከሯት በጋይ ህዝብ ተሸነፉ። ሽንፈት ሆነ። የሽንፈቱ መንስኤ ማን ነበር? በእግዚአብሔር ላይ ባለመታመናቸው መንስኤዎቹ ራሳቸው እስራኤላውያን እንደነበሩ እናያለን። ሁሉም አልፎ ወደ እግዚአብሔር ቀርበው በጠየቁት ጊዜ ያገኙት መልስ አስደንጋጭ ነበር። እስራኤል ጠላቶቹን ማሸነፍ ያልቻለው ኃጢአትን በመስራቱ ወይም ደግሞ በውስጡ በመሸሸጉ ነበር የሚል ነበር። ታዲያ ከመለኮት የሆነው ሞገሳቸውን የሚመልሱት እንዴት ነው ብለን ደግሞ ስናጠና ከዚህ ከኢያሱ ምራፍ ሰባት ጥሩ ትምህርት እናገኛለን። ኢያሱ ምራፍ ሰባት ከቁጥር አንድ እስከ አምስት ከአስር እስከ አስራ ሶስት ሽንፈቱንና የሽንፈቱን ምክንያት እናገኛለን። በመቀጠል ደግሞ በኢያሱ ምዕራፍ 7 ከቁጥር 6 እስከ 9 ድንጋጤና የልብ መቅለጥ እንዴት እንደደረሰባቸው እናያለን። በመቀጠልም በኢያሱ ምዕራፍ 7 ከቁጥር 14 እስከ 19 ባለው ክፍል ላይ ደግሞ በደለኛውን እንዴት ወደ ማግኘት ሂደት ውስጥ እንደገቡ እናይና ከዚያም በምዕራፍ 7 ከቁጥር 20 እስከ 26 የአካን ኃጢአት ይገለጣል። በመጨረሻ ደግሞ በምዕራፍ 8 ከቁጥር 1 እስከ 29 እንዴት ተመሳሳዩን ጦርነት እንደገና አድርገው በድል እንደደመደሙት እናይና እንቋጫለን፣ ማለት ነው። ስለዚህ የሽንፈቱ ምክንያት በማየት እንጀምራለን። እስራኤል በድሎ ነበረ። እዚህ ጋር እንደምናየው የበደሉም ውጤት ይሄ እንደመጣባቸው እናያለን። እስራኤል በድሏል፣ ያዘዝኳቸውንም ቃል ኪዳኔን አፍርሰዋል፣ እርም የሆነውን ነገር ወሰዱ፣ ሰረቁም፣ ዋሹም፣ በእቃቸውም ውስጥ ሸሸጉት ተብሎ ነበር ምክንያቱ የተነገራቸው። ወደ ያሪኮ የተላኩት ሰላዮች መልካም ዜና ካመጡ በኋላ እያሱ እግዚአብሔርን አማክሮ ከተማዋን የሚማርክበትን መንገድ ምሪቱን ተቀብሎ ነበር። እያሱ ወደ ጋይ የተላኩትን ሰላዮች ዘገባ ከሰማ በኋላ እንደ ቀድሞ እግዚአብሔርን ቢያማክር ኖሮ የ36 ሰዎች ሕይወት ይተርፍ ነበር። ምክንያቱም በዛ ሽንፈት በገጠማቸው ውጊያ ላይ 36 ሰዎች እንደሞቱ ይናገራል። ነገር ግን የሽንፈቱ ዋነኛ ምክንያት ምንድን ነበር? እግዚአብሔር ለኢያሱ ጋይን እንዳያጠቃ ያልነገረው ለምንድን ነው ብለን እንጠይቅ ይሆናል። እግዚአብሔር እስራኤል መበደሉን ተመልክቷል። በየትኛው የመጽሐፍ ቅዱስ ክፍል ውስጥ ኃጢአት እንዲህ በጥልቀት ተዘርዝሮ አያውቅም። እናም እግዚአብሔር እንደዚህ ያለ ኪዳኔን አፍርሰዋል አለ። እርም የሆነውን ወስደዋል ይላል፣ ሰረቁም ይላል፣ ዋሹም ይላል፣ በእቃቸው ውስጥ ሸሸጉት። ክሱ ለብዙሃን መሆኑን ደግሞ እናስተውል። ኃጢአቱ በአንድ ሰው ቢፈጸምም እግዚአብሔር ግን ሕዝቡን በሙሉ ተጠያቂ አድርጓቸው እንደነበር እዚህ ላይ ልብ እንላለን። ቃል ኪዳናቸውን አፍርሰው ነበር። ኪዳናቸው ይታደስ ዘንድ ኃጢአት ከሰሩ ከስሩ መነቀል የነበረበትንም ሁኔታ እዚህ ጋር እናያለን ማለት ነው። ስለዚህ የሽንፈቱ ምክንያት ምንድን ነበር ካልን እያሱ ራሱ ከእግዚአብሔር ጋር የመማከርን ነገር ሲያደርግ አናይም ቀድሞ እንዳደረገው ሁለተኛ ደግሞ በመካከላቸው እርም የሆነውን እግዚአብሔር አታድርጎ ያለውን ነገር አድርገው ይህንንም በአመፅ የሸፈኑ ስለነበሩ እንደሆነ ቃሉ ይናገራል። እንግዲህ ኢያሱም አለ ይላል በኢያሱ ምዕራፍ ሰባት ቁጥር ሰባት ላይ ዋይ ጌታ እግዚአብሔር ሆይ፣ በአሞራውያን እጅ አሳልፈት ተሰጠን፣ ታጠፋንም ዘንድ ይህን ህዝብ ዮርዳኖስን ለምን አሻገርከው? በዮርዳኖስ ማዶ መቀመጥን በወደድን ነበር እኮ ብሎ ተናገረ። ኢያሱና የእስራኤል ሽማግሌዎች በጋይ ባጋጠማቸው ሽንፈት ልባቸው በመቅለጡ ግልጽ የሆነው የሐዘን መግለጫ ምልክቶችን አድርገው እንደነበር እናያለን። በኢያሱ ምዕራፍ 7 ቁጥር 6 ላይ ስናነብ ከዚያም ኢያሱ በዋይታ ልክ እስራኤላውያን በበረሃ ሲቅበዘበዙ በተደጋጋሚ ሲያደርጉ የነበረውን የሚመስል ማጉረምረ ማጉረመረመ ለምን ዮርዳኖስን አሻገርክን? በዮርዳኖስ ማዶ መቀመጥን በወደድን ነበር በማለት ሲመልስ እናያለን በኢያሱ 7 7 ላይ ቢሆንም የኢያሱ መንፈስ በበረሃ ከነበሩት እስራኤላውያን ፍጹም ተቃራኒ ነበር ኢያሱ ጥያቄው ምንጩ በእግዚአብሔር ስራ አለመርካት ሳይሆን በአሕዛብ ዘንድ የእግዚአብሔር ስም እንዳይቀል በመፍራት ነበርና የተናገረው አሕዛብ የእግዚአብሔርን ባህሪ የሚረዱት የእግዚአብሔር ህዝብን በመመልከት እንደሆነ ኢያሱ በግልጽ ተረድቶ ነበር ዛሬም እኛም በዓለም የእግዚአብሔር ምስክሮች መሆናችን ቀጥሏል። ታዲያ እንዴት ያለ ታላቅ ኃላፊነት እንደተሰጠን እናውቅ ይሆን? አዎ፣ የእስራኤላውያን ድል የእግዚአብሔርን ስም ከፍ የሚያደርግ እንደነበር እናውቃለን። የእነሱ ሽንፈት ደግሞ ለአምላካቸው ስድብና በሌሎችም ዘንድ መዘባበቻ ይሆን ነበር እና ለዛ ነበር እያሱ በጣም የተሰማው። እናም እኛም ዛሬ ከዚህ ትልቅ ትምህርት እንድንወስድ ትምህርቱ ያሳስበናል። በእኛ ላይ የተጠራው የእግዚአብሔር ስም እኛ በምናደርገው ስራ ይከበራል ወይስ ይዋረዳል? ከፍ ከፍ ይላል ወይስ ዝቅ ዝቅ ይላል? ይህንን እንግዲህ ኢያሱ አስተውሎ ነበርና ልቡን በሐዘን ተወጋ። ማቅ እስኪለብስ ድረስ እጅግ እንዳዘነ ልብሱን እንደቀደደ እንመለከታለን። በመቀጠል እንግዲህ በደለኛውን የማግኘት ስራ ነው ተጧጥፎ ሲቀጥል የምንመለከተው። እንግዲህ ምንድን ነው የሆነው ካልን፣ ነገም በየነገዳችሁ ትቀርባላችሁ አለ። እግዚአብሔርም የሚለየው ነገድ በየወገኖቹ ይቀርባል ይለናል። በየወገኖቹ ይቀርባል። እግዚአብሔርም የሚለየው ወገን በየቤተሰቦቹ ይቀርባል። እግዚአብሔርም የሚለየው ቤተሰብ በየሰው ይቀርባል። እንግዲህ ይህ እግዚአብሔር በደለኛውን ለማውጣት የሄደበትን አካሄድ ያሳየናል። የሕዝቡን በደል ለማስወገድ ኃጢአተኛው ሰው መወገድ ነበረበት። በኢያሱ 7:15 መወገድ እንዴት ብለን እንጠይቅ ይሆናል። አዎ ኃጢአተኛው ንስሐ ቢገባ ይቅር አይባልም ነበር? በእርግጥ ይቅር ይባል ነበር። ነገር ግን አካ ምንም አይነት የልባዊ ንስሐ ምልክት አላሳየም ነበር። ይህንንም ለማድረግ በርካታ ድሎች እንደነበሩት እናያለን። እስቲ የምርመራው ሂደት እንዴት እንደነበር አንድ በአንድ እንይ። በኢያሱ ምዕራፍ 7 ከቁጥር 14 እስከ 15 የምርመራው ሂደት ለሕዝቡ ከተነገረ በኋላ ለሚቀጥለው ቀን ተላለፈ ይላል። አንድ ቀን ተሰጠው ማለት ነው። አካን ግን ይህ ሲሆን ዝም አለ። በዛ በተጨመረለት አንድ ቀን መጥቶ ንስሐ ገብቶ እግዚአብሔርን ለይቅርታ ከመጠየቅ ይልቅ ጸጥ ብሎ ተደበቀ። ቀጥሎስ የይሁዳ ነገድ ተለየ። እንግዲህ ከሕዝቡ አንዱ ነገድ ተለይቶ መጣ። አሁንም አካን ዝም አለ። ከይሁዳም ነገድ ደግሞ የዛራን ወገን ተብሎ ተለየ። አሁንም አካን ዝም እንዳለ እንመለከታለን። ቀጥሎ ደግሞ የዘንበሪም ተለየ። እንግዲህ እያጠበበ እያጠበበ ሲሄድ እናያለን። አካን ግን አሁንም ለአራተኛ ጊዜ ዝም አለ። በመጨረሻ በአምስተኛ ደረጃ ማለት ነው ወደ አካን ሲመጣ፣ አሁንም አካን ዝም አለ። ኢያሱ የመለኮትን መልካምነትና ፍቅር በማንጸባረቅ አካንን ኃጢአቱን እንዲናዘዝ ጠየቀው። በኢያሱ ምዕራፍ 7 ቁጥር 19 የአካን ጉዳይ መጨረሻው አሳዛኝ ሆነ። ኃጢአቱን ቢናዘዝም ንስሐ ግን አልገባም ነበር። እግዚአብሔርም የአካንን የልብ ድንዳኔ ስላሳዘነው በተደጋጋሚ የንስሐን ጥሪ ያደረገለት፣ አካን ግን ሳይጠቀምበት ቀረ። እንግዲህ እዚህ ጋር እኛም ቆም ብለን ራሳችንን ልንፈትሽ ያስፈልገናል። ምን ያህል ነው በእውነት እግዚአብሔር እየታገሰን አታደርጉ የሚለንን ነገር የሚያስከትልብንን ጥፋት ሳያመጣብን እየጠበቀ እኛ ግን በአንገተ ደንዳናነት አሁንም ከኃጢአት ጋር በድብቅ በምንጫወተው ጨዋታ ራሳችንን ለከፋና ለበለጠ ጉዳት እያዘጋጀን ያለን። በእውነት የአካን ህይወት ለእኛ ትልቅ ምሳሌ ሊሆነን ይገባል። አዎ የአካን ኃጢአት ምን ነበረ ካልን በዘረፋ መካከል አንድ ያማረ የሰናዖር ካባ፣ ሁለት መቶ ሰቅል ብር ሚዛኑ አምሳ ሰቅል የሆነ ወርቅ አይቼ፣ ተመኘኋቸዋል፣ ወሰድኳቸው እነሆ በድንኳኔ ውስጥ በመሬት ተሸሽገዋል ብሩም ከሁሉ በታች ነው አለ። በኢያሱ ምዕራፍ ሰባት ቁጥር ሀያ ኢያሱ አካንን ለእግዚአብሔር ክብር እንዲሰጥና ኃጢአቱን እንዲናዘዝ ጠየቀው። ያን ጊዜ ነበር ይህን መልስ የሰጠው። ይህ መጨረሻ እድሉ ነበር። ኃጢአቱን በተናዘዘ ጊዜ ግን ይቅርታን ቢጠይቅ መልካም ነበር። ነገር ግን ይህን ባለማድረጉ ይቅርታን ሊቀበል አልቻለም። የሚያሳዝነው ይሄ ነው። ያደረገውን ተናዘዘ እንጂ ቅርታን አልጠየቅም። እንደ ሔዋን አካንም በመመልከት በመመኘት ከዚያም በመውሰድ በሰራው ኃጢአት ብዙዎች ተጎዱ። እንደ ሐናንያ እና እንደ ሰጴራ አካንም የእግዚአብሔርን በመዋሸቱ ታላቅ ዋጋን ሲከፍል እንመለከታለን። አዎ አካን በያሪኮ የወሰናቸው ውሳኔዎች ከረዓብ ውሳኔዎች ጋር ሲነጻጸሩ በእጅጉ የሚቃረኑ መሆናቸው ደግሞ ነገሩን የበለጠ አክፍተው ያሳዩታል። እንግዲህ ልብ በሉ በያሪኮ የነበረችው ያቺ ጋለሞታ እና ወደ ያሪኮ ገብቶ በያሪኮ አትንካ የተባለውን ወስዶ የጠፋውን አካንን እናነጻጽራቸው። ራብን ስንመለከት ሰላዮቹን በጣሪያዋ ላይ እንደሸሸገች እናያለን። አካን ግን የማረከውን ንብረት ወስዶ በመሬት ውስጥ ሸሸገው። ራብ ለእስራኤል በጎነትን አደረገች፣ አካን ግን ለእስራኤል ችግርን አመጣ። ራብ በእምነቷ ምክንያት ድልን አገኘች፣ አካን ግን በድርጊቱ ሽንፈትን ለህዝቡ አስከተለ። ረሃብ ከእስራኤል ጋር ቃል ኪዳንን አደረገች። አካን ግን የእስራኤልን ቃል ኪዳን አፈረሰ። ረሃብ ቤተሰቧን እና ራሷን ነፃ ወጣች። አካን ግን ቤተሰቡን ይዞ እሱም በመጨረሻ ለከፋ ጥፋት ተዳረገ። እንግዲህ ወገኖቼ ተመልከቱ የእምነት ታሪክና የኃጢአት ታሪክ እንግዲያውስ ውስ የቱ ጋ ነን ያለ ነው። በተለይ በእግዚአብሔር ቤት ውስጥ ሆነን የእግዚአብሔርን ቃል እያወቅን በእግዚአብሔር መንፈስ ወቀሳ እለት እለት እየተነገረን ግን በአመፀኝነት በእንቢተኝነት እምቢ ብለን የምንገፋ ከሆነ በእውነት ኃጢአቱን የሚከድን እሱ ይጠፋል እንደሚል እንደ አካን አይነት ጥፋት እንዳይደርስብን ይልቁንም እንደ ረዓብ የእግዚአብሔርን ታላቅነት፣ መልካምነት አስተውለን ወደ ቅፉ ለመሰብሰብ የምንቸኩል እንድንሆን እግዚአብሔር ይርዳል። እንግዲህ እንደገና ድል መንሳት ቀጥሎ መጣ። እግዚአብሔር ኃጢአትን ከመካከላቸው እንዲወገድ ካደረገ በኋላ ቀጥሎ የመጣውን ታሪካቸውን ስንመለከት እግዚአብሔርም ኢያሱን፣ አትፍራ አትደንግጥ፣ ሰልፈኞቹን ሁሉ ከአንተ ጋር ውሰድ፣ ተነስተም ወደ ጋይ ውጣ፣ እይ የጋይን ንጉሥ፣ ህዝቡንም፣ ከተማውንም፣ ምድሩንም በእጅህ ሰጥቼዋለሁ አለ። ልክ እንደ ኢያሪኮ እግዚአብሔር ለኢያሱ በጋይ ላይ ድል የሚያገኝበትን ስልት ሰጠው። በሌሊት ከከተማዋ ጀርባ ጦር አድፍጦ ነበር። ጎህ ሲቀድ ሰራዊቱ ወደ ጋይ ቀረበና እንደገና ከፊታቸው የሸሸ አስመሰለ። ሙሴ አማሌቃውያንን ድል እስኪያደርግ ድረስ በትሩን እንዳነሳ በእግዚአብሔር ትእዛዝ እያሱ ጦሩን ምናልባትም ግብጻያን የሚጠቀሙበትን የማጨድ ሰይፍ የሚመስል ሊሆን ይችላል አነሳና ሙሉ ድል እስኪያገኝ ድረስ ከፍ አድርጎ እንደያዘው መጽሐፍ ቅዱስ ይናገራል። እግዚአብሔር ለሕዝቡ እንደገና ድልን እየሰጠ ነበር። አካንና ቤተሰቡ የተገደሉበት የአኮር ሸለቆ የድልን በር ከፈተላቸው፣ ይህም የተስፋ በር ሆነላቸው። አዎ በእምነት መለኮታዊውን ይቅርታ ስንቀበል እግዚአብሔር ኃጢአታችንን በአኮር ይቀብረዋል፣ የተስፋውንም በር በዚያው ይከፍትልናል። አዎ በኃጢአት ምክንያት ወደኋላ ብለን ቢሆን ዛሬ ኃጢአታችንን ተናዘን ወደ እሱን እንቅረብ። ያን ጊዜ እግዚአብሔር ኃጢአታችንን ይቀብርና እንደገና የተስፋን በር ደግሞ ይከፍትልናል። የውድቀታችንን በር ይዘጋና የድል በርን ይከፍትልናል። ብቻ ወደ እሱ እንመለስ፣ ብቻ ወደ እሱ እንቅረብ፣ እሱን እንፈልግ። ከእርሱ ጋር በመሆን እውነተኛ ሰላም እውነተኛ ድልና ስኬት እናገኛለን። እውነት ነው። ለቤተ ክርስቲያን በጣም አስፈሪው ተጽዕኖ የጋር ተቃዋሚዎች፣ የማያምኑ ከሃዲዎች ወይም ተሳዳቢዎች ተጽዕኖ አይደለም። ነገር ግን ወጥነት የሌላቸው በአንድ የማይቆሙ የክርስቶስ ተከታዮች ነን ባዮች ተጽዕኖ ነው ይላል። እነዚህ የእስራኤልን አምላክ በረከት የሚከለክሉ በቤተ ክርስቲያንም ላይ በቀላሉ የማይፋቅ ነቀፋን፣ ድካምን የሚያመጡ ናቸው። ክርስትና በሰንበት ቀን ብቻ የሚታይ ወይም በመቅደስ ውስጥ ብቻ የሚገለጥ አይደለም። ነገር ግን በየሳምንቱ በየዕለቱና በሁሉም ቦታ የሚሆን ነው። የሚጠይቀው ነገር ወይም ተጽዕኖ በስራ ቦታ፣ በቤት እንዲሁም ከወንድሞችና ከዓለም ጋር በሚደረግ በማንኛውም ግንኙነት ውስጥ ሊታወቅና ልንታዘዝ የሚገባው ነው እና እዚህ ላይ እንግዲህ ቆም ብለን ከዛሬው ትምህርታችን የያዝነውን መሰረታዊ ነጥብ እናስታውስ። ምን አይነት ምስክሮች ነን? ምን አይነት የእግዚአብሔር ልጆች ሆነን በቤተሰብ ውስጥ ደግሞም፣ እንደ ወታደር፣ እንደ ክርስቶስ ወታደር በሰራዊቱ ውስጥ አለን። ራሳችንን እንጠይቅ። የእግዚአብሔር ዓላማ ከኃጢአታችን ተመልሰን ወደ ህይወት እንድንመጣ ነው። ከክፉ ወደ መልካም፣ ከሽንፈት ወደ ድል እንድንሻገር ይፈልጋል። ግን ያን ማድረግ ምንችለው ኃጢአትን በመያዝ ኃጢአትን በመደበቅ ኃጢአትን በመሸፈን አይደለም። ይልቁንም ኃጢአታችንን በመናዘዝ በግልጽ በፊቱ በመቅረብ ይቅርታን ከሱ በመፈለግ ነው። ይህን ማድረግ እንድንችል እግዚአብሔር ሁላችንንም በጸጋው ይርዳን። አሜን።